ስሜ የወዳር አለማየሁ ይባላል። የመጣወት ከዋሳ ነው። ወደ ሎዛ የመጣወበት ምክንያት አክራሊ አጋጣሚ ነው የመጣወት። ማለት ጓደኞቼ ይህንን የእናንተን ቻናሎች ያዩ ነበር እና እኔ ደግሞ በአጋጣሚ የሆነ የምመጣበት ጉዳይ ወደ አዲስ አበባ ነበረ፣ ትሬሊንግ ነበረኝ። ያንን የሰለጥን በመጣው እነሱ ጋር ነበርኩኝ። እነሱ ደግሞ እናንተን በጣም ያዩ ነበር እና እዛ ሳትታይ በፍጹም አትሄጂም አሉኝ። ከዛ እሻልኩና ንን ተስማማውኝ። ከዛ መጣውኝ ወደዚህ ማለት ነው። ዛሬ አራት ወር ወደ ሎዛ የመጣውበት ዋነኛው ምክንያቴ ክብደቴ በጣም ከእድሜ በላይ ነበረ፣ ኦቨር ነበረ፣ መቶ ኪሎ ነበርኩ ወደዚህ የመጣውበት ጊዜ ማለት ነው። ስኳር ቅድመ ስኳር የታየብኝ ነበረ፣ ግፊት በጣም ነበረብኝ። ኮልስትሮን ነበረብኝ። በእነዚህ ምክንያቶች ምክንያት ያው የዛሬ ከአራት ወር በፊት ነበር የመጣሁት። ስመጣ እነዚህ ቅድም የተናገርኳቸው ክብደቴ ወደ መቶ ቅድመ ስኳር ኮልስትሮን ኦቨር ኦቨር ነበሩና እነዛን ታየውኝ፣ ሕክምና ተደረገልኝ። ከዛ በየወሩ ተመላልሼ እዚህ መታየት ስለማልችል እዛው ባለውበት ቦታ ላይ ሆኜ በቴሌግራም እንደሚረዱኝ ነገሩኝ። ከዛ በኋላ የመጀመሪያውን እስኬጁል ይዤ ሄድኩኝ። በሱ መሰረት እኔም ለመጠቀም ሞከርኩኝ። ያንን ምንም ሳላዛባ በተነገረኝ መሰረት ያንን ተጠቀምኩኝ። ልክ ያንን ስጨርስ በአቅራቢያ ባለው ክሊኒክ ምርመራ አደረግኩኝ፣ ስኳሩንም፣ ግፊቱን፣ ክብደቴን። ከዛ በቴሌግራም ላኩኝ። እንደገና ደግሞ ሁለተኛው እስኬጁል ተላከልኝ። እንደዙ እያደረግኩኝ ሶስተኛም አራተኛ ድረስ እንደዛ የተላላክን ያለው እስኬጁል የተቀየረልኝ፣ በስርዓቱ በሰዓቱ ይላክልኛል። በዛ መሰረት የተጠቀምኩኝ አሁን ላይ ያለኝ ጤንነት በጣም ሙሉ ለሙሉ ማለት ይቻላል። ስኳሬ ኖርማል ሆኗል፣ ግፊቴ ወርዷል። ክብደቴ ሀያ አምስት ኪሎ በዚህ አራት ወር ቀንሻለሁ። በጣም ማለት እውነት ለመናገር ክብደት በጣም ሳይኮሎጂ ይጎዳል እና እኔም በቃ የምታወቀው የወብዳር ነው ስሜ የወብዳር ሲባል በሰፈር ስሜ እንደም ዳር ነው የሚሉኝ እና በቃ ከውፍረቴ ጋ ነው እሷ ልታኪ ነው እሷ ልታኪ ነው እሷን አከልሽ እየተባለ ነው ምሳሌ የሚሰጠው ማለት ነው በእኔ ማለት ነው አሁን ላይ እንደውም ለእኔ ሳያስታውቅ አብረው አጠገብ የላሉት ቤተሰቦች ሳያስታውቅ ውጭ ላይ የሚያይን ሰው በጣም ነው የሚደነግጠው በጣም ማለት ነው እንዴ በአንዴ ደስ ምን አርገሽ ነው ስፖርት እየሰራሽ ነው ምን ሆነሽ ነው ምናምን ብለው የሆነ እስከሚደነግጡ ድረስ ነው እና የሚደርሱት በጣም። በዚህ የእውነት ብዙ ለውጥ አይቻለው። ትንሽ መንገድ ሲሄድ እያልኩ ነው ስትንፋሴ በጣም ነው የሚቆራረጠው። አሁን ረጅም መንገድ በግሬ ወግ ማድረግ ነ አሁን ላይ በጣም ደስ የሚለኝ አንዱ እንትን ነው። ወግ ረጅም መንገድ አድርጋለሁ ምንም አስተፋፈሴ ኖርማል ነው። ምንም እንትን የሚለኝ ነገር የለበት። በኖርማል ምንም እንትን የለብኝ ማለት በጣም አሁን ቤተሰቦቼ ኖርማሊ አብረውኝ ስላሉ እለት እለት ያዩኛል። ብዙ ያላወቁ አይታያቸውም የኔ እንትን ማለት ነው። ግን ውጭ ላይ አሁን በሳምንት የምንገናኛቸው ሰዎች፣ ከቆይታ በፊት የሚያዩን ሰዎች እስከ መደንገጥ ድረስ ነው። የሆነ ነገር የሆንኩ ነው እንጂ የመሰላቸው ታመሹላ ነው የሚሉኝ ማለት ነው። በጣም እንትን ከማለት የተነሳ ማለት ነው። ምግቦቹ በተመለከተ በጣም ቀላል እና ኖርማል ምግቦች ናቸው የምንወስዳቸው ምግቦች። ማለት እንዲህ አሁን መጀመሪያ ላይ እስኬጁል ሊሰጠኝ ግራ ገብቶኝ ነበረ፣ ማለት ይህን የታገኘዋለሁ እንደዚህ ምናም ብዬ አክብጄ ነበር ያየሁት። ከዛ ወደ መስመር ገባው ምን ምንድናቸው ናቸው ሲል በአቅራቢያ ያሉት ነገሮች ናቸው፣ ሁሉም ማለት ነው። አንዳንድ ስማቸው የሚከብደኝ ነገር ደውዬ እዚህ ኮንፈርም አረጋለሁ፣ ይህን በዚህ ቀይሪ እባላለሁ። በዛ መሰረት የሚያስፈልጉኝን ነገሮች ገዛዛው፣ በዛ መሰረት ነው እስከ ዛሬ ድረስ የተጠቀምኩ ያለሁት ማለት ነው። ስጋን በጣም ሁሉም ኢትዮጵያዊ እንደሚወድ እኔም በጣም ስጋን ወድ ነበረ እና ግን አሁን ላይ ያለውን ነገር ከስጋ ጋር ያለኝን ነገር እየቀነስኩኝ ይሄጃለሁኝ። ሌላ ደግሞ በጣም ቀላል የሚባሉ በአቅራባችን ያሉ አትክልቶችን፣ ፍራፍሬዎችን እነዛ በጣም ጠቃሚና አስፈላጊ ነገሮች ናቸው። አሁን ሁሉም ሰው ያይኝና እንዴት ሆነሽ ነው እሺ እንዴት ይሁን ሲል እነግራቸዋለሁ። አድራሻውን እጄ እንደሆነ ሎዛ ሄጄ ታክሜ በራሴ ደም ታይፕ ባለኝ ጤንነት የተነሳ የታዘዘልኝ እንደሆነ እነግራቸዋለሁ። ያው እኔ ያለኝን ተምነሱ መጠቀም እንደማይችሉ ለሁሉም ሰው አስረዳለሁ። ግን ራሳቸው መጥተው ታይተው ከደም ታይፓቸው ጋር ካለባቸው ጤንነት አኳያ እንዲጠቀሙ በጣም ለብሶ ሪኮመንድ አድርጋለሁ። በጣም የማመሰግነው በመጀመሪያ እግዚአብሔርን ነው ማመሰግነው። ምክንያቱም የነበረኝ የጤና ሁኔታ ጥሩ ላይ አይደለም የነበረው ማለት ነው። አንደኛ ጥሩ አይደለም፣ ደግሞ ጥሩ እየሆነም አልነበረም የሚሄደው ማለት ነው። እንደዛው በቀጥል ኖሮ ጥሩ አይሆንም ነበረ። እግዚአብሔር በጣም ረድቶኝ ይህን ምክንያት አድርጎልኝ ወደ ሎዛ መጥቼ እንድታይ እግዚአብሔር ረድቶኛል። እግዚአብሔርን እጅግ አርጌ እጊ አመሰግናለሁ። ጤንነቴን አስተካክሎልኛል። ምን በመቀጠል ደግሞ ወደዚህ እንድመጣ ዋነኛ ያበረታቱኝ በጣም የምወዳቸው እህቶቼ ናቸው። ጫልቱ ቡሳና ቢፍቱ ቡሳ ይባላሉ እህቶቼ ናቸው። በጣም እነሱን እጅግ አርጌ ማመስገን ፈልጋለሁ። ይህንን ሎዛን ይከታተሉ ነበር በቴሌግራም በዋትሳፕ በሁሉም ነገር ያዩ ነበር እና እነሱ ያንን ውጤት በሰዎች ላይ ስላዩ እኔን እንድመጣ በጣም ተጭነውኝ ማለት ነው። በጣም ተጭነውኝ እንደው ፈልጌ ሳይሆን በእነሱ ጫና ነው እኔ ወደዚህ መጥቼ ተጠቃሚ የሆንኩት እና እህቶቼን በጣም ወዳቸዋለሁ፣ በጣም አመሰግናለሁ ለማለት ወዳለው። ሌላ ደግሞ አብራኝ የተመላለሰች አሁንም አብራኛለች ያለች እህት ያለች እህት ነሽ ትባላለች። እሷን በጣም ረርታኛለች፣ እሷንም አመሰግናለሁ ከዛ ባለፈ ከዚህ ወደ ቤቴ ተመልሼ ለልጆቼ፣ ለባለቤቴ ያለውን ነገር ነግሬያቸው እነሱም በጣም ደስተኛ ሆነው ያንን ነገር ተቀብለውኝ አሁን ትሪት ያደርጉኛል። በጣም የሆነ ነገር ወረቀቱን አስቀምጬ እወጣለሁ። ያለኝን እስኬጁል ልጆቼ እያነበቡ ለአባታቸው ይሄ ነገር የላትም ዛሬ እስኬጁሉን ያነቡና ይሄ ነገር ገዝተህላትና ይሄ ነገር ዛሬ ያልቋታል እያሉ በጣም የሁሉም አስተዋጽኦ ነው። ዛሬ እኔ ላይ እዚህ ደርሼ እንደዚህ ልናገር የቻልኩት እና በጣም ደስ ብሎኛል። በመቀጠል እዚህ የረዳችሁኝን ዶክተሮች፣ ነርሶች ሁላችሁንም በጣም አድርጌ ለማመስገን እወዳለሁ። አመሰግናለሁ።